በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይዲዮፕል እግዚአብሔር አባቶቼ ካህናት ላይልን ምስቴር ወንድሞቼ ዲያቆናት፣ በአገልግሎት የምትመስሉኝ መምህራን ወንጌል፣ እንዲሁም ዘማርያን አባቶቼ፣ እናቶቼ እንዲሁም

የምንነጋገርበት የመጽሐፍ ቅዱስ ክፍል የሚሆነው የቅዱስ ሉቃ ማርዴት አንዱ የሆነው ቅዱስ ሉቃስ ሉቃስ አባቶች እንደሚነግሩን መጻሕፍት እንደሚያስተምሩን በቀድሞ ሥራው ሐኪም ነበረ። ዳዊት ስልጣን ይፈውስ ነበረ። ደግሞም ሰዓሊ ነበረ። ቅዱስ ሉቃስ ለአገልግሎት ከመጠራቱ በፊት ዱስሉ ጋር ሲቃሉ እንግዲህ ጽፏል ቅዱስ ሉቃስ ቃሉን እንዲህ ጽፏል። ምና ዴኮ ቃሉን ግን የተናገረችው ክብረ ግባትና ድንግል ማርያም ነው። እንዲህ አለች ትውልድ ሁሉ ብጽዕት ይሉኛል። ከፍ ብሎ ስናየው ከቁጥር አንዱ ጀምሮ ቅዱስ ገብርኤል መቤታችንን እንዳበሰራት እናገኛለን። ከእግዚአብሔር የተላከ መልአክ ቅዱስ ገብርኤል ናዝሬት ገሊላ ከምትባል ናዮስ መሰራት እሷ ምዝቅ ብላ እንዲህ አለች፣ ተውለብሎ ብጽትኛላች ማን እናታችን ቅድስት ልፋል ድንግል ማርያም። ማርያም የሚለውን በተወሰነ ነው። የመጀመሪያ ማርያም ማለት እመ ብዙሃን ማለት ነው፣ እናት ማለት ነው።

የአምላክና ድንግል ማርያም የሰጣቸው ። ስለዚህ ድንግል ማርያም ጸጋው ሀብት ትባላለች። እግዚአብሔር አምላክ ለእኛ ለእናንተ ጸጋና ሀብት አድሮ ሰጥቶናል። በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ እንዲህ ይላል። ከመስቀሉ ስር በዕለት ቀራንዮ፣ በዕለት ዓርብ በቀራንዮ ላይ ይቅርታ በቀራኒዮ አደባባይ በዕለተ ዓርብ ለደቀ መዝሙሩ ለቅዱስ ዮሐንስ እንዲህ ብሎ አደራ ሰጡ እነኋል እናት እስኪ በሉ እነኋል እናትህ ስለዚህ ድንግል ማርያም የአደራ እናታችን በዮሐንስ በኩልኛ የተቀበልናት ድንግል ማርያም በዮሐንስ ዘንድ አስራ አምስት ዓመት ኖራለች በዮሐንስ ምክንያት እኛ ተቀበለናት። ስለዚህ ድንግል ማርያም የጸጋ እናታችን ናት። ስለዚህ ጸጋ ውሃብት ትባላለች። ማር ክብር ይገባትና ቅድስት ድንግል ማርያም። ሌላው እመቤታችን ቅድስት ድንግል ማርያም አባቶቻችንን ይሏታል፣ በድንጋሌ ሥጋ በድንጋሌ ነፍስ ጸናት ፈጸምት የሆንሽ ይሏታል። አዎ እውነት ነው። እናትነትን ከድንግል አድርጋይነት አገልጋይነቱ ከእናትነት ጋር እዛ የተገኘች ድንግል ማርያም ብቻ። ለዚህ ሆኖ መልአኩ ቅዱስ ገብርኤል በቅዱስ ሉቃስ ወንጌል ምዕራፍ አንድ ቁጥር 26 ላይ እንዲህ ይላል፣ አንቺ አለ ከሴቶች መካከል ተለይተሽ የተባረክ ሽለሻል። መልአክ እግዚአብሔር ቅዱስ ገብርኤል ምናልባት አንቺ አለ ከሴቶች መካከል ተለይተሽ የተባረክ ሽለሻል። ድንግል ማርያም የድንግል ማርያም ፍቅሯ በልባችን ላይ ይገኝ ሌላው ድንግል ማርያም ማለት መትሕተ ፈጣሪ መልዕልተ ፍጡራን ማለት ነው ከፈጣሪ በታች ከፍጡራን በላይ ሆና የተሰጠችን ስጦታችን ናት ማን እናታችን ቅድስት ድንግል ማርያም ሌላው ማርያም ማለት የብዙሃን እናት እመ ብዙሃን ብለናል መስከረም 21 ቀን ብዙ በዓላቶች አሉ። ከነዛው ውስጥ አንዱ የብዙሃን ማርያም መስከረም ማርያም የተባለ ይጠራል። መስከረም 21 ብዙሃን ማርያም ማለት ማርያም ብዙ ነች ማለት አይደለም። ታዲያ እንዴት ነው? አዎ አንድ አርዮስ የተባለ መናፍቅ ተነስቶ በ320 ወልድ ፍጡር ነው አለ። ሎቱ ስዋት ወልድ ፍጡር አለ። ሊቃውንት ተሰበሰቡ ከያገሩ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሶስት ምዕት ወይም የሶስት መቶ ሃምሳ ስምንቱ ሊቃውንተ ቤተ ክርስቲያን እግዚአብሔርን አምላክነት ተራገሩ መሰከሩ ከመስከረም

ለሕይወታችን አንጀካሪ የሆነ ነገር ሊኖር ይችላል። ግን እግዚአብሔር ይስጥልናል። ደግሞ በጾም ጠይቅ፣ በጸሎት በስዋዬ እግዚአብሔርን ጠይቅ። እግዚአብሔር ታማኝ ነው። እንዲህ ይላል አንኳኩ፣ ይከፈትላችኋል፣ ጠይቁ፣ ይሰጣችኋል ይላል። ስለዚህ እኛ በስዋዬ መጠየቅ የእኛ ድርሻ፣ በጾም መጠየቅ የእኛ ድርሻ፣ በጸሎት መጠየቅ ነው። እግዚአብሔር ሁሉ ሊሰጠን ታማኝ ስለዚህ መስከረም 21 ቀን የብዙሃን ማርያም ይባላል። ሌላ አንዱ መስቀል የበጂ መስቀል የተብሎ የተነገረው መስቀል በመስቀለኛ ቦታ ላይ አስቀምጦ ተብሎ የጌታችን ኢየሱስ ክርስቶስ ግማደ መስቀል በግሸን ማርያም የተቀመጠበት አዎ ኢትዮጵያ ውስጥ በመናገሻ እንዲሁም በተለያዩ የኢትዮጵያ ክፍላት ተቀምጦ ኖሮ መስከረም ሃያ አንድ ቀን ግሸን ደብረ ከርቤ የተቀመጠበት ዓመት ነው። ስለዚህ ይህን እመቤታችን ትከብራለች። አንድም ከእመቤታችን ከሰላሳ ሶስቱ በዓላት አንዱ በዓሉ ብዙ ድርብር በዓል ነው። ስለዚህ ይህንን በዓል ስናከብር ጥርጥር ሳይኖርብን ሰላስ ሰማያት የፈላየትን የደነገጉትን ጸሎት ሃይማኖት ብለን አምነን አክብረን ንስሐ ገብተን ቅዱስ መቀበል ይጠበቅብናል። አንድ አምላክ ከሆነ በእግዚአብሔር አብ እናምናለን

ፈርስ ሆነ በሰማይም ካለው በምድርም ካለው ያለ ምንም ስለኛ ስለ ሰዎች እኛ ለማዳ ከሰማይ ወረደ በመንፈስ ቅዱስ ግብር ከእመቤታችን ሰው ሆነ እያለ ጸሎት ሃይማኖትን አስራ ሁለት ደርሰውላል ይህንን ሁሌ ሁላችንም ክርስቲያን የተባለ ልንጸልየው ይገባል። ይህን ጸሎት ደንግገው ይላል። ይህን እየጸለይ እግዚአብሔርን በጽዋኤ በጸሎት በጾም እየጠየቅን የልባችን መልካም መሻት እንዲፈጸም እግዚአብሔር አምላክ ይርዳል። ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን እንድንቀበል የአባቶቻችን የእኛም አምላክ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።